የወንጀል ድርጊት ከጊዜ ወደ ጊዜ የአፈጻጸም ሁኔታው እየረቀቀና ተለዋዋጭ እየሆነ መጥቷል። አብዛኛውን ጊዜ በተለያየ ቦታና ጊዜ በተወሳሰበ ዘዴ ወንጀል ቢፈጸምም፣ በዚሁ ልክ በጥንቃቄ ጉድለት ምክንያት የሚፈጸመው ደግሞ አላል የሚባል አይደለም። በዚህ ክፍተት ከሚፈጸሙ የወንጀል ተግባራት መካከል ቤት ሰብሮ ስርቆት በዋናነት ይጠቀሳል። ወንጀል ፈጻሚዎች የሰዎችን መዘናጋትና ስህተት እንደ መልካም አጋጣሚ በመቁጠር እንዲሁም የግለሰቦችን እንቅስቃሴ በመከታተል ወንጀል እንደሚፈጽሙ የፖሊስ መረጃ ያመላክታል። በአዲስ አበባ በተለይ በኮልፌ ቀራኒዮ ክፍለ ከተማ በተለያዩ ቦታዎች እየተንቀሳቀሱ የመኖሪያ ቤት በር በመስበር አሊያም በተመሳሳይ ቁልፍ በመክፈት የተለያዩ የኤሌክትሮኒክስ ቁሳቁሶችን የሰረቁ ግለሰቦችን በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ አስታውቋል። ቤት ለቤት እየተዘዋወሩ ወንጀል ሲፈጽሙ የነበሩት እነዚህ የመኖሪያ ቤት ቀበኞች በሕግ እንዲጠየቁ ለማድረግ ፖሊስ ጠንካራ የምርመራ ስራ እየከወነ ይገኛል። ያነጋገር ናቸው የግል ተበዳዮችም በሰዓቱ የተፈጸመባቸው የወንጀል ድርጊት ይናገራሉ። ከስራ ስመለስ ነው እንደተሰረቀን ያወቅኩት። ማታ ልክ ከስራ ተመልሼ የሰው መግቢያ በሩን ስከፍት መሰላል ሊወድቃል በጣም ደነገጥኩኝ። ግቢ ላይ ያለ ነገር ቼክ አረኩኝ። የሳሎን በር ክፍት ነው። ከዛ ስናይ ከቲቪ ስታንዱ ላይ ከሪሲቨር ጎን ፕሌስቴሽን ነበረ እሱ ተነቅሎ የለም ሶኬቱ ምናምን አለ ግን ፕሌስቴሽኑ ራሱ ዴኮ የለም። በጣም ደነገጥን። በቃ ገብተዋል ውስጥ ድረስ ማለት ነው አለን። ሁለተኛ ፎቅ ወጣን። ወደ መኝታ ክፍሎች ላይ የፕሌስቴሽኑ ጆይስቲክ መኝታ ክፍል ሳጥን ላይ ተሰቅሎ ነበረ፣ እሱንም ወስደውታል። ታብሌት አለ፣ እሱንም ወስደውታል። ያ በሰዓቱ በእርግጠኛ አላመለከትንም ነበረ። ቤታችን ውስጥ ማንም አይኖርም ሙሉ ቀኑ በእኛ አሁን ባወቅነው መሰረት ከሆነ ከቀኑ ስድስት ሰዓት ላይ ቤታችን ተሰብሮ ተገብቶ መተናመለከትን መርማሪዎች ይዘን ሄድን። ቤት ውስጥ ያለው ነገር ተፈተሸ፣ ተመረመረ። ሁላችንም ቃላችንን ሰጠን። እናቴ አንድ ላፕቶፕ የምትጠቀምበት ምሰራባቸው የነበሩ ሁለት ሌሎች ላፕቶፖች፣ አንድ ታብሌት፣ ስፒከር እና የብሉቱዝ የጆሮ ማዳመጫ እነዚህ ናቸው የተወሰዱ። ሳሎኑ መስኮት ተከፍቷል። ከዚያ የመኝታ ቤቱም ተከፍቷል። ስንገባ በቃ መሳቢያዎች ተከፍተዋል፣ ቁምሳጥን ተመሰቃቅሏል ምናምን እዚ የጠፋብኝን ንብረት ቼክ ማድረግ ሲጀምር ላፕቶፕ እና ቻርጀር ተጠፍቷል። ከቤት ወጥቼ ነበረ። ቤት ውስጥም ለአንድ ሰዓት ለሚያክል ጊዜ ሰው አልነበረም እና በዛ ቅጽበት፣ በዛ ሰዓት ላይ በአጥር ዘሎ ገብቶ የኔን ላፕቶፕ፣ ስልክ፣ ፓወር ባንክ፣ ሄድፎን እና ወስዶ ቻርጀሮች ተወስዶ ነው የጠበቀን፣ ስንመለስ። ከዛ ጎረቤታችን እንትን ነበረው ካሜራ፣ ለዛ እነሱ ጋር ሄደን ካሜራ አየን እንደተፈጠረ በዛ ሰዓት። ከዛ በካሜራው በአጥር ሰሉ ሲገባ ያሳያል። ልጁ ከዛ ሲወጣም ያሳያል። ከአርባ ደቂቃ ቆይቶ የሚወጣው የተሰረቀ ንብረታቸውን ዳግም ይገኛል ብለው ፈጽሞ ያላሰቡት የግል ተበዳዮች ድንገት የጠፋባቸውን የኤሌክትሮኒክስ እቃዎቹን ስለማግኘታቸው ይሰማሉ። መገኘቱን ያወቅንበት እንትን ሌላ ቦታ ተጠርጣሪዎቹ ተይዘዋል እና ሌላ ቦታ ተያዙና ምሪት ወጡ። ከዛ ምሪት ሲወጡ እኛ ቤት መጣ ማለት ነው፣ የገባው ልጅ በአጥር በኩል የገባው ልጅ እና መጡ ጠየቁት። ቤት ነው የገባ አሉት። በአጥር ዘልዬን የገባውት አለ። እዛ ይሄ ነው ቤቱ ምናምን አላቸው። ማዘርን ማስጠሯት የጠፋብሽ ንብረት አለው ያሏት ያው ላፕቶፕ ነው የጠፋብኝ አለቻቸው ማለት ነው። እዛ እኔ ቃሌ ልሰጥ መጣውኝ። ከዛ ከመጣው በኋላ እቃው ወደ ተቀመጠበት ፖሊስ ጣቢያ እቃችንን መረጠን። ሌላም ሰው ነበር አብሮኝ የጠፋባት ልጅ። ከዛ መረጠን እቃችንን የኔን እቃ ተሰበሰበ። ሌላም እንትንም ነበር አንድ ላይ በቦርሳን ይዞት የወጣው እና ቦርሳው መጥፋቱን ያወቅኩት እዛ ሳይሆነው እና አንድ ላይ ይዞት ነው የወጣው። እዛ እርስ በርስ ማን ማን የገባው ተባባሉ፣ ተጠቋቆሙ። እዛው ጋር እሱ እሱ ምናምን ተባብለው ስማቸውንም አላቆም ኔው ነው። ፖሊሶቹ መጡ፣ ሌቦቹን ይዟቸው ነበረ። ለምሪት ነው የመጡት ቤት ድረስ። ከዛ በኋላ እንዲህ እንዲህ እቃ ጠፍቷቸዋለ። ሌቦቹ እዚህ ቤት ገብተናል ተከትለው ራሳቸው አመኑ። እዛ እንዴት እንደገቡ ተናገሩ። አገባቡን ምናም ነገረን። እንደም እኛ ትንሽ ኪሪስ ሆነን ነበረ ቁልፍ ኬት አምጥታችሁ ወደ ውስጥ ገባችሁ የሚለውን ነገር ከዛ በኋላ ሾልከን የገባ ነው አሉ። አልጠበቅንም በዛ፣ በጣም ቀጭን ብረትና ቴክችን ብረት በሱ በኩል ነው ሾልኮ የገባው እና አላመንም ነበረ በትክክልም ገብቶ አሳያ። በቃ በዛ በኩል ነው የገቡት። ከዛ አቄ ራሱን አገኘሁት። ታብሌቱን ተገኘ፣ ጆስቲኮቹም ተገኙ። እያንዳንዱ ጋር ተገኘ። ድንገት ነው ከሰዓት አካባቢ ላይ ተደውሎ እንደዚህ እንደዚህ የተወሰዱት እቃዎች ተይዘዋል። ዋናዎቹም ሰዎች እንትን እየተባሉ ነው እና በነገ ሁለት መታችሁ ጣቢያ መታችሁ እቃዎቻችሁን አይታችሁ የቱ የእናንተ ነው የቱ የእናንተ አይደለም የሚለውን እንድትለዩልን ምናምን ተብለን ተደውሎ ተነገረን። በደስታ ነው የሚመጣ። ስንመጣ ለፖሊስ ጣቢያ ለማመልከት መጣ። ነው ከዛም ማመልክተን መጥተው ቤቱንም አዩዝ እዛ በቃ ደውለው ነ ያሉ መጥቼ ሳይ በፎቶ አሳዩኝ የላፕቶፑን ከዛ ላፕቶፑን ሳይ የራሴ ነው። ከዛ ሄደን እዛ ቤተል ያለው ፖሊስ ጣቢያ አየን፣ የምርም ራሱ ነበረ ተገኝቷል። ከዚ ላፕቶፑን፣ ቻርጀሩን፣ የላፕቶፑን ቻርጀር እና ሳምሰንግ ኤቴን ስልኩን ያገኝቷል። ከነ ቦርሳ የወሰደበትን ቦርሳ በራሴ ባክፓክ ነበረ። እሱንም ተገኝቶ አገልግሎት ቤታቸው ተገንጥሎ ንብረት የተወሰደባቸው እነዚህ ግለሰቦች በወቅቱ ለወንጀል ፈጻሚዎቹ ምቹ ሁኔታን የፈጠረላቸውን አጋጣሚ ገልጸዋል። አንደኛ ነገር የኛ የራሳችን ክፍተት የምለው ነገር አደገኛ አጥር አደገኛ አጥር የኤሌክትሪኩ ነበረ፣ አርጅቷል። እሱን አለማስቀየራቸው ምክንያቱም በቀላሉ አጥፋውት በሱ በኩል ነው ዘለ የገቡት። ሁለተኛ ነገር የሰፈራችንን ጥበቃ ለማጠናከራችን የሰፈሩ ጥበቃ ተጠናክሮ ቢሆን ኖሮ እንደዚህ አይነት ነገር አፕን አያደርግም ነበረ። ይህንን የኛ ክፍተት ብዬ ማስበው አንደኛ በአካባቢያችን የጥበቃ የራውንድ ጥበቃ አልተቋቋመም፣ በጣም ትልቅ ክፍተት የፈጠሩ እሱ ነው። ሰፈራችን አብዛኛውን ለረዥም ጊዜያት ምንም ነገር እንደዚህ አይነት ነገር ሰምተን ባናቅም፣ ያው ያ እኛ እንድንዘናጋ እርጉና፣ ለቤት ቅድመ ጥንቃቄ ተብሎ የሚደረጉ የሽቦ አጥር ምና የሚባሉ ነገሮች የሉትም ቤቱ ግንቡ ትንሽ ከፍ ያለ ነው። ያን ብቻ ተማምነን ትተኖ ነበረ። እነዚህ እነዚህ ነገሮች ለመዘረፍ ምቹ ሁኔታን ፈጥሯል ብለን እናስባለን። በዛው ላይ ያው በራችንም ላይ ተንጠላጥሎ ለመውጣት አመቺ የሆኑ ነገሮች ነበሩ። በአካባቢው ሰው አለመኖሩን ተመላልሶ አይተው አጥንተውታል። ለቤቱ ለመውጣት ለመውረድ ምቹ እንደሆነ አይተውታል። በአካባቢያችን ያሉ ሰዎች ሽቦ አጥርም ሌላም ሲያስገቡ እኛ ጋር ግንቡ ከፍ በማለቱ ብቻ በኮንፊደንስ አላስገባንም ነበረ። እነዛ ነዛ ነገሮች ፋክተር አድርገውታል ብዬ። ያመቸው ደግሞ ሞር አትክልት የተተከለበት ቦታ ነበረ፣ እሱ ላይ ተንጠልጥሎ እንዲደርስ ጓታል ሁ በኖርማል ቁመቱ አይደርስም ነበረ። ማታ ብቻ ነው የተቀጠሩት እና ወደ ሶስት ሰዓት አካባቢ ነው ድርጊቱ ተፈጸመ የተባለው። ጎረቤታችንን ስንጠይቃት ሶስት ሰዓት አካባቢ ድምፅ ሰምተናል አሉን። ግን እኛ መስለናቸው ምንም ቼክ አላደረጉም ማለት ነው። ፖሊስ ጊዜውን በዋጀ መልኩ እየሰጠ በሚገኙ አገልግሎትና መልካም መስተንግዶ ከፍተኛ እርካታ ማግኘታቸውን ተገልጋዮች በሰጡት አስተያየት ለመረዳት ተችሏል። ወንጀሉ ስለመፈጸሙ ፖሊስ መረጃው ከደረሰው ሰዓት ጀምሮ ቀን ከሌሊት ባደረገው ብርቱ ክትትል ሁሉንም የተሰረቁ እቃዎችን ማስመለስ በመቻሉ መደሰታቸውን የገለጹት የግል ተበዳዮች ክስተቱ ፖሊስ ላይ የነበራቸውን እምነት እንዲጨምር ማድረጉንም ጠቅሰዋል። እውነቱን ለመናገር ይገኛልም ብዬ አላሰብኩም። እንደ ሪያሊቲውም የኛ ሀገር ፖሊሶች ዴስማች ተጠናክሮ ይሰራሉ ብዬ አላስብም ነበረ። ሙሉ ያለኝ ሜንታሊቲን የቀየረው ያላመለከትኩበትን ምክንያት ያን በቃ አይገኝም ሄጄ አመለክታለሁ። ምንም አይነት ማስረጃ ስለሌለ ካሜራ ላይ የተቀረጸ ነገር የለም። ሌባ ነው የገባው ሊጠፍቷል ብዬ ነበር ያሰብኩትና በጣም ነው የማመሰግናቸው። ቤት ድረስ በመምጣት ነው የነገሩ ራሳቸው። እንግዲህ እኔ ሆኜ የተሰረኩት ፖሊሶቹ ግን አገኘም ብለው መጥተው ቤት ድረስ መጥተው የነገሩ የሚነሱ ናቸው እና በጣም ትልቅ ምስጋና አለኝ። ይገኛል አልመሰለም ነበር። ብዙ ጊዜ የጠፋ እቃ ስለማይገኝ አልጠበቅም። ሲደወልም ያን ያክል ሆፕፉል አልነበርኩም። ይገኛል ስመጣ ግን በመገኘቱ በጣም ደረስ ነበር። ደከመኝ ሰለቸኝ ሳይሉ ፈልገው ያለበትን ቦታ አጣርተው ትንሽ ፍጭ እንኳን ሲያገኙ እየደወሉ እያሳወቁን፣ እንዴት ነው ይመቻቸዋል፣ መምጣት ትችላላችሁ እየተባልን ይህ ሁሉ ስራ የተሰራው ሲሰሩት የነበረውን ስራ እያየናቸውም ስለነበረ በጣም አስገራሚ የሆኑ ስራ ነው የሰሩት። እነሱን እጅግ በጣም ከልቤ ማመስገን ይፈልጋል። በጣም ነው ደስ ያለኝ። ለማመልከታችንም የጠቀመን ይሄ ነው። አሁን ሰው እቃ ሲጠፋበት ያገኝ አይገኝም ብሎ መቅራት የለበትም፣ ማመልከት አለበት። ፖሊስ በተያዙት ተከሳሾች ላይ አስፈላጊውን የምርመራ ስራ አጠናቆ ክስ በማስመስረት ሂደት ላይ መሆኑን እየነገሩን በኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ የቤተል አካባቢ ፖሊስ ጣቢያ የምርመራ ማስተባበሪያ ኃላፊ ኢንስፔክተር አየለ ተሾመ ናቸው። በተፈጸሙ ወንጀሎች ላይ በተለይ እንደ ቤተል ፖሊስ ጣቢያ በአንደኛው መዝገብ ላይ የግል ተበዳይ የቤት ውስጥ በሌሉበት ሰዓት ላይ ቤታቸው ውስጥ በአጥር ላይ ተንጠላጥለው ተከሳሾች በመግባት ቤት ውስጥ ያሉትን ንብረቶቻቸውን ላፕቶፕ፣ ታብሌት የመሳሰሉትን ገብቶ በመስረቅ ይሰወራሉ። ማንነቱ አልታወቀም ማለት ነው። በዚህም የግል ተበዳዮች መጥተው በጣቢያ መለከቱ እነዚህን ተከሳሾች በመከታተል የመያዝ ስራ ተሰርቶ በጣቢያችን ላይ ምርመራ ባደረግነው ወይም ባደረግነው ምርመራ ማስፋት ሌሎች ቤቶችን አለም ባንክ አካባቢም፣ ካራ አካባቢም እነዚህ የተያዙ ተጠርጣሪዎች ወንጀል የፈጸሙ መሆኑን እየመሩ ባሳዩት መሰረት እንዲሁም ደግሞ ከቤት ውስጥ ገብቶ የሰረቁትን ንብረቶች የሸጡበትን ቦታ ወይም የደበቁበትን ቦታ በመምረት እነዚህ ቦታዎች ላይ በመሄድ እነዚህ ላፕቶፖች፣ ታብሌት፣ ስልክ፣ የፕሌይስቴሽን መጫወቻ እነዚህ እቃዎች ከተለያየ ቦታ ላይ ሊያዙ ችለዋል ማለት ነው። ሚን አንድ ሰውን የተያዘው ያንን አንድ ሰው መነሻ አድርገን ነው ወደ 11 የሚጠጉ ተጠርጣሪዎችን ለመያዝ ይቻል ማለት ነው። እነዚህ አስራ አንድ ተጠርጣሪዎች ወደ አምስት የሚሆኑት ዋና ወንጀል አድራጊዎች ናቸው። እነዚህ ዋና ወንጀል አድራጊ የሚባሉት የአንድ ትምህርት ቤት ተማሪዎች ናቸው። በአንድ ትምህርት ቤት ውስጥ በጋራ የሚማሩ እንዲሁም ደግሞ የጓደኝነት ግንኙነት ያላቸው ናቸው። ሌሎቹ የቀሩት ወደ ስድስት የሚሆኑ ተጠርጣሪዎች ደግሞ ንብረቱን ከአንዱ ወደ አንዱ እየተቀበሉ የሚያስተላልፉ ናቸው የሚገዙ የሚሸሽጉ በሌላ መንገድ በተዘዋዋሪ መንገድ ተሳትፎ የሚያደርጉ ናቸው። ምርመራ መዝገባችን በአሁኑ ሰዓት ላይ የምርመራን መልሶ በማቋቋም ስራ ተሰርቶ ኤግዚቢቶችን የማስመለስ ስራ ተሰርቶ እነዚህ ንብረቶች የኛ ናቸው ከኛ የተወሰዱ ናቸው ብለው መርጠው ምርመራ መዝገባችንን በአግባቡ አደራጅተን ተከሳሾችም ሳይክዱ አምነው ቃላቸውን ሰጥተው በህግ አግባብ ምርመራ መዝገባችን ኦልሬዲ አሁን ተጠናቋል። ለአቃቢ ህግ ተልኮ በአፋጣኝ ችሎት ውሳኔ የሚያገኝበት ሂደት ላይ ያለው ማለት ነው። ማህበረሰቡ አካባቢውን ወይም መኖሪያ ቤቱን በተለያዩ አማራጮች ከመጠበቅ ባለፈ ከጸጥታ አካላት ጋር ተቀናጅቶ በመስራት ንብረቱን ከስርቆት ወንጀል በጋራ መከላከል እንደሚችል ያነጋገርናቸው የከተማዋ ነዋሪዎች ይገልጻሉ። ከካሜራ ጀምሮ ቤት ላይ በመግጠም ረስ እየተከታተል ክመት ትችላለ አሁን ቴክኖሎጂ የተቻለ ስለሆነ ቤት ላይ ትገጥማለ መንገድ ላይ ከትታደርጋለ ማለት ነው። ሁለት ደግሞ የምትርቅ ከሆነ ረጅም ጊዜ የምትወጣ ከሆነ ለሰውም አሳውቆ መውጣት፣ ምንም አይነት ክፍተት አለመፈጸም፣ እንደዚህ አይነት ነገር በማድረግ መከላከል ይቻላል። የሰፈር ጥበቃው አሁን በወር ነው አካባቢው ብር አዋቶ ነው የሚከፍለው ለወር ጥበቃ። በየቀያሱ እያስጠበቀ ነው የሚገኘው። አሁንም ይሄ ነገር ተስፋፍቶ ጭማሪ ጥበቃ ቢቀጠር በጣም ጥሩ ነው የሚል ሀሳብ አለ። ፖሊስ ብቻውን ምንም ሊያደርግ አይችልም። ከህብረተሰቡ ጋር ማንኛውም ማንኛውን ስራ መስራት ያለበት አንድ ሰው አካባቢውን መጠበቅ ያለበት ለፖሊስ አጋር ሆኖ ነው መጠበቅ ያለበት። ከፖሊስ ጋር እጅና ጓንት ሆኖ ነው መስራት ያለበት። ቤት ለቤት እየተዘዋወሩ ወንጀል የሚፈጽሙ ቀበኞችንም ሆነ ሌሎች ወንጀል ፈጻሚዎችን ለመከላከልና ለመቆጣጠር ማህበረሰቡ ራሱን በማያጋልጥ መልኩ ንብረቱን በአግባቡ ማስቀመጥና መጠበቅ እንዳለበት መልዕክት ተላልፏል። አንደኛ ነገር የሰፈር ጥበቃ በስርዓት መቅጠር፣ ሁለተኛ ነገር በአግባቡ ግቢዎችን ማጠር በስርዓት ማለት አደገኛ አጥር የሚቻል ከሆነ በሚገባ አደገኛ አጥር ማድረግ። ሶስተኛ ነገር ለሌባ ምቹ ይሆናሉ ተብሎ የሚታሰቡ ነገራቶች ካሉ ማንሳት፣ ከፍ አድርጎ ሰው እንዳይገባበት አድርጎ ማጠር መቻል። ሊሾልኩባቸው የሚችሉ ማለት ከምታስበው በላይ ነው። በጣም ጠባብ ብረት ናት። የኪችን የአልሙኒየም ብረት ናት። በሱ ነው ፈልቀቅ አድርገዋት የገቡትና ምንም አያስታውቅ። ቤቱን ባዶ ትተን በምንወጣ ሰዓት በተቻለ አቅም ቫልዩብል ነው የምንላቸውን እቃዎችን መቆለፍና መደበቅ። ሁላችሁም ከኛ ተማሩ። በመጀመሪያ የሰፈር ጥበቃ በጣም ወሳኝ ነገር ነው። እኛ እንኳን ሰፈር ውስጥ ባንኖር ማንም እንኳን ባይኖር፣ እንደኛ አይነት አካባቢ ሁሉም ሰራተኛ ነው፣ ጠዋት ወጥቶ ማታ የሚገባበት ነው። ስለዚህ እንደዚህ አይነት አካባቢዎች መጠበቅ ያስፈልጋቸዋል። በካሜራ ቢኖር አትሊስት የወንጀለኞችን ማንነት ለማወቅ ሜቶዶችን መጠቀም አንደኛ ለፖሊስም ስራው ይቀልለታል፣ ሁለተኛም ደግሞ እንደዚህ ነገሮች ከመፈጠራቸው በፊት ኢሊሚኔት ማድረግ እንችላለን። ብያስ አሁን በካሜራ መኖሩም የጎረቤቱ ጠቅሙናል። እንደዚህ ካሜራም ማስገጠም ጥሩ ነው፣ ወይ ጥበቃ ማረግ፣ ወይ አንድ ሰው መኖር አለበት ቤት ውስጥ በማንኛውም ሰዓት።